በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ዘለዓለም ስላሴ አሜን። ይህ በታላቅ ድምቀት የሚከበረው የታላቁ ጻድቅ የገብረ መንፈስ ቅዱስ በዓል በባሊ አቦ በድምቀት ይከበራል። ስለዚህ በዚህ ዕለት አበይ አባቶቻችን በረከታቸው፣ ረድኤታቸው ይደርብንና ለብዙ ዘመናት ሲገለገሉበት የቤት ቀለም ተብሎ ሲባል የነበረው ለትንሽ ጊዜ ተቋርጦ ነበረ። ስለዚህ አባታችን ክቡር መልአከ ምሕረት ቆሞስ አባ ዜና ማርቆስ ጸጋዬ የናዝሬት ደብረ ሰላም ቅዱስ ገብርኤል ቤተ ክርስቲያን ካቴድራል አስተዳዳሪ ይህ አባቶቻችን ትውፊት ለምን ሊቀራል? መስተካከል አለበት ብለው ስላዘዙኝ ከዚያ በፊትም የካህናቶቹ ጥያቄ ነበረ። ጥንታውያን አባቶቻችን ይህን ስንል ነበር ያደግነው። አሁን ግን ለትንሽ ጊዜ ተቋርጦብናል ያስተካከል ብለው አሰብ አቅርበው ነበር። በዚህ ላይ አባታችን ይሄ ከዛሬ ጀምሮ በንግስነት እንዲቀር ምክንያቱም መጽሐፉ ላይ ያዘዘው ሰላም ለሕንጽበከ እንተበዲ ቤሆቁፍ ያለው ላይ ይሄን ማስገባት ማለት ነው። መልኩም የሚባል እነሱም ያውቁታል፣ እኔም ለማለት እሞክራለሁ።

አባዝ የሮማን ወዘ ወይ ሐረግ ከሌላ አልመጣም። ይሄንን ከቦታው የሚሉት ካለዚያ ቢሆን እንደሱ። ይህንንም ሀሳብ ያቀረቡት አባታችን ግን አትኩረት ሰጥተውበት ይሄ መቅረት የለበትም በመንፈስ ቅዱስ አባቶቻችን ሲቀኙበት የነበረውን ሲያመሰግኑት የነበረውን ቃለ በረከታቸው ይደርብንና፣ ይሄ መቅረት የለበትም ብለው ስላሳሰቡኝ የተለወጠ ነገር የለም። ምናልባት ዚቁን በተመሳሳይ ከመልኩ ጋር የሚስማማ ዚቅ ሰዓታት ላይ የጳውሎስ መልእክት መርገፍ ነው። አርቅ ተግ ወዘ ወይነ አፍላግ አርቅ ተግ ወዘ ወይነ አፍላግ ወ ይህን በመለወጥ

በሰፊሃድ ለማሮ ዋይማድ ይሄ በዚህ ቅነት አስተካክያለሁ ማለት ነው። ወረብ ገብረ መንፈስ ቅዱ ይህ እንግዲህ ርዕስ አውደ አመት እንደማለት ነው። ገብረ ርእሰ አውደ አመት እንደማለት ነው ገብረ መንፈስ ቅዱስ

ይህን ይመስላል። ቸብቸቦ አለው። ካህናቱ እስካሁንም በተወሰነ ሰዓት አባ ጽጌ ሮማን እያለን ስናመሰግን ቆይተናል። ዮሐንስ ገብረ መንፈስ ቅዱ ነቢይ ተረፈ ነቢያ ዮሐንስ ገብረ

እየዘየ ዘየ ዘየዘዮ ዘየ ሃረግ ወዘወይን ሃረግ ዮሐንስ ገብረ መንፈስ ቅዱስ ነቢየ ተረፈ ነቢያ ዮሐንስ ገብረ መንፈስ ቅዱስ ነቢየ ተረፈ ነቢያ ዝ ሃረግ ወዘ ወይን ሃረግ ይህን ይመስላል። ምክንያቱም አባቱን ቀያቱን እናፋቅ እንዳይሆንብን የአባቶቻችንን ትውፊት እያስከበርን መቀጠል እንዳለብን ይታወቃል። አባታችንም ይህንን በስረካ ጉባኤ ቃለ ጉባኤ ተይዞለት በቃለ ጉባኤ እንዲጸድቅ ማንም ሰው ከዚህ ከቦታው ላይ ምክንያቱም አዲስ ቀለም ሲሆንባቸው አይልም የለም በመጽሐፍ የለም ብለው ስለሚሉ ይህንን ካህናቱ በጥንቃቄ ያሉት መምህራኖችን እዚያ ያሉት ካህናቶች ሁልጊዜም ይሄ ጥቅምት አምስት ቀን በነግስነት እንዲቀርብ አትኩረት ሰጥተውበት ይህን እንዲያስወስኑልን በታላቅ አክብሮት ጠይቃለሁ። አሁንም ለበዓሉ ለማክበር እንሄዳለሁ። ሁላችንም ይህንን በነግስነት እንዲቀርብ ስለፈቀዱልን በጣም እናመሰግናለን ሊቀስዩ ማን አምደ ብርሃን የናዝሬት ደብረ ሰላም ቅዱስ ገብርኤል መርጌታ ማለት ነው